ወታደሮችን ላኩ ወደሆነ ሀገርና ወለቢሰት ሻህረን ወርቀድር ወር ቀድር ምንም አይነት ወሬ ሳይመጣላቸው ተቀመጡ ይላል። ያ ሲሆን አላህ ስብሓነሁ ወተዓላ ይህንን አንቀጽ በማውረድ በስርዓቱ ይነግራችኋል። ላያእቲህ ሚንሃ ኸበሩን ማለት ወሬ ሳይመጣላቸው እንዴት እያደረጉ እንደሆነ እንዴት እንደሆኑ ሳይደርሳቸው አንድ ወር ቀድር ቆየ ወሬው በዚያ ምክንያት ወላ ዓዲያቲ

ፍልሙ ሪያት ያሁን በፍጥነት ሲሮጡ ሾናቸውን እያጋጩ እሳት በሚያወጡ ፈረሶች ምላለው ማለት ነው። አሁንም ቀድሕ ማለት ሾናና ሾና ወይም ዴንጋና ዴንጋ ተጋይቶ ቡልጭ እያለ የሚወጣው እሳት ቀድሕ ነው የሚባለው። ታዲያ በፍጥነት ሲሮጡ ሾናቸውን እያማቱ እሳት በሚያወጡ ፈረሶች እምላለሁ ይላል። አላ ፍልሙ ራት ሱብሃ በጠዋት ወቅትም ደግሞ ጠላትን ወራሪ በሆኑ ፈረሶች ምላለሁ። አሁንም የሚወሩት የጅሃዳቸው ሲስተም፣ ሙስሊሞች ጅሃድ በሚያደርጉ ሰዓት የሚወሩት አንድን ሀገር ጠዋት ወቅት ላይ ነው። ዙሁር ላይ አሱር ላይ አይደለም። ማለትም ይሄ አገር ትክክለኛ በኢስላም የሚተዳደር መሆኑን የሚያውቁት ሱሚላ አዛን ይሰማሉ፣ ነጻ ይወጣል ማለት ነው። ያለዚያ ይወረራል።

ፈወሳትና አክባቢ የሆኑ ቢሂ አሁን ያንን ጥላት ጀማ የጥላትን ስብስብ ነው፣ ፈወሳት ነው ማለት የሚያከቡ መሀከል የሚያደርጉ ወይም ጥላት እምብርት ላይ የሚቆሙ ተብሎም ይተረጎማል። የጥላት እምብርት ማለት ስብስብ ማለት ነው። የጥላትን ስብስብ መሀከል ላይ ገብተው የሚያምሱ የሚዋጉ በሆኑ ፈረሶች እምላለሁ። ይሄ እንግዲህ ምንድን ነው? እየተዋጉ ነው። በጦርነት ላይ ናቸው። እንዲህ እያደረጉ ነው ብሎ አላህ ስብሃነወተዓላ ለነቢዩ ከበር እያደረሰ ነው ማለት ነው። ይሄ ቀሰም ነው። በእነዚህ ግመሎች ፈረሶች ብሎ የተናገረው ነገር ጀዋ በልቀሰሙ ምንድ ነው? ኢነ ልኢንሳነ ሊረብሂ ለከኑድ የሰው ልጅ ሲባል ሊረብሂ፣ ለጌተው፣ ለከኑድ በእጅጉ ካህዲ ነው የዋለለትን ውለታ ይክዳል። ምስጋናውን በክህደት ነው የሚመልሰው እያለን ነው። ወይነው ነው ይሄ ሰው ልጅ አላ ዛሊከ፣ በዚህ በክህደቱ ላይ ደግሞ ለሸሂድ መስካሪ ነው ተግባሩ ማለት ነው። በእርግጥ የካሃዲ ነኝ ብሎ የሚመሰክር ሰው አይ የለም፣ ግን ተግባሩ ጌታው የዋለለትን ውለታ አመላለሱን ሲያወት

ማፊ ሱዱር በልቦናዎች ውስጥ ያሉ ሚስጥሮች ሁሉ ግልጽ የሚሆንበት ቀን ምን እንደሚከሰት አያውቅም። እጅግ ከባድ ነገር ይከሰታል። ኢነረበሁም ረበሁም ቢህም እና ረበሁም፣ ጌታቸው ቢህም፣ በእነሱ በፍጡራን በሙሉ የውመኢዲን፣ የዚያን ቀን የቱን ቀን ሚስጥር ይፋ የሚሆን ቀን ለኸቢር ሁሉን አዋቂ ነው። ሚስጢር ይፋ የሚሆን ቀን በይፋ የሚታይ ቀን አላህ ሱብሃነሁ ወተዓላ ከአላህ ፍጡራን በሙሉት የሰሩት ስራ ግልጽ ነው፣ ከቢር ነው ያውቃል። በዚያን ቀን ብቻ አይደለም ይፋ የሚሆነው ለሁሉም ይፋ የሚሆንበት ቀን ያን ቀን ተብሎ ነው እንጂ ለአላህ ከዚያም ቀን በስተፊት የሰሩት ስራ ግልጽ ነው። የዚያን ቀን ብቻ አይደለም ነው፣ ዋናው ይሄ ነው። ግን የዚያን ቀን ለሁላችንም ዕልመ ዙሁር ማን ምን እንደሰራ በአደባባይ የመዋረጃው የመጋለጫው ቀን ነውና፣ እዚያን የዚያን ቀን ጌታቸው በእነሱ አንድም ነገር ስትር አይሆንም የሰሩትን ስራ ያውቃል በሙሉ ነው የሚለን። ሱረቱል አዲያት እዚህ ላይ ተፈጽሟል። ባረከ ላሁ ፊኩም። ወደ ቀጣዩ ስራ አልፋለሁ ነው እንሻ አላ። ብስሚ ላህ ረሕማን ረሒም። ሱረቱ ዘልዘላ መደንየቱን ዋአያቱሃ ሰማንየቱ ነዘለት በዕደ ኒሳ ይለን ቀጣዩ ሱረቱ ዘልዘላ ነው። ሱረቱ ዘልዘላ ማለት በመዲና የወረደችና ተሂጅራ በኋላ የወረደችንና ስምንት አንቀጾችን ያካተተች ምዕራፍ ናት። እሷም ከሱረቱ ኒሳ በኋላ ወርዳለች ይለናል

ያንዚ ዚልዛላ መንቀጥቀጥን የተንቀጠቀጠች ጊዜ ወአፍረጀት ልአር አፍቃልሃ አሁንም ምድር አፍቃሎቿን ያከበዷትን ነገሮች በውስጧ ያሉትን ሙታንን የም ሁን ነገሮች ያራገፈች ጊዜ ያወጣች ጊዜ በላይ ንሳኑ ማ ለሃ ወቃል ልእንሳኑ የሰው ልጅ ያለ ጊዜ ማልሃ ምን ሁና ነው? ከሀዲያ አቅም ምን ሆነ ችቺ በሬት ይላል። ኢዛ ዘልዜለቲል አርጥ ቂያሚ ሳ ማላሃ ማሊል አርጥ ምድር ምን ሁና ነው? ውስጧ ያለውን ያወጣችው የምትንቀጠቀጠው በመጨነቅ ይህንን ይላል። የውመኢዝን ቱሐድሱ አክባራ ያን ቀን ማለት ነው የውመን ቱሐዲሱ ትናገራለች አኽባራሃ፣ ምድር ዜናዋን ትዘረዝራለች። የተሰራባትን ነገር በሙሉ ከነስራው አይነት ከነ ሰዓቱ ከነ ሰከንዱ ሳይቀር እገሊያ በሉ ይህን ስራ በዚህም ቦታ በዚህን ሰዓት ተግብሮብኛል ብላ ትናገራለች። ሱብሃነላህ! እንዴት ምድር ግዑዝ የሆነች ነገር ይሄን ልትናገር ትችላለች? ልትሉ ትችላላችሁ ግን

የውመይድን የዚያን ቀን የስዱሩናሱ ሰዎች ይመለሳሉ ነው የስዱሩ የርጅዑ ነው ይመለሳሉ ከየት ሁለት አይነት አተረጓጉማለው ከመውቂፉ ቦታ ከአርዶል በይጦ ሂሳብ ከሚሰራበት ቦታ ይመለሳሉ ወደ የት ሊወረው አዕማለውም ወደ ስራቸው ውጤት ነው የስራቸውን ውጤት ለማየት ፈሬቁን ፊልጀና ተብሏል ከፊሉ ወደ ሰዓት ከፊሉ ወደ ጀነት ተብሏልና ያንን የተሰጣቸውን ስርጅት የስራቸውን ዋጋ ለማየት ተበታትነው ይመለሳሉ። የስድሩና ሱሶች ይመለሳሉ ወይም የስድሩና ሱሶች ይሆናሉ የሚልም አለ። አሽታተን ምን የተበታተኑ ሆነው ይመለሳሉ ከመቋሚያው ተሂሳቡ ቦታ ሊዩረው ሊመለከቱ አዕማለሁም የስራቸውን ውጤት መልካምም የሰራ ወደ ጀነት ተብሏል።

ምስቃለ ዘረቲን የብናኝ ቀድር ኸይረን መልካም ስራ የሰራ የረሁ የጅድሁ ያገኘዋል። ውድቁኑ አይቀርም ነው፣ በትንሿም ቢሆን አላህ ስብሀነ ወተዓላ ያችን ትንሽ ስለሆነች ውድቅ አድርጎ አይተዋትም ማለት ነው። ወመን የዕምል ምስቃለ ዘራ ሸረን የብናኝ ቀደርም፣ እንደዚያው ደግሞ ተንኮል ክፉ ነገር የሰራ የረሁ የጅድሁ ያገኘዋል። ማይሰራውን ዋጋ ይሄ የወረደው ደግሞ ሙስሊሞች አላህ ስብሃነሁ ወተዓላ ጀነት የሚያስገባው በትልቅ ነገር እንደሆነ ነበር የሚያምኑት። እሳትም ደግሞ የሚያገኘው ደግሞ በከባይሮች እንደሆነ እንጂ ከዛ ውጭ እንደማይጠየቅ ነበር የሚያምኑት። ለማነዘለ ወይጥዒሙን አጠዕማ ዐላ ሑብሂ ሚስኪንን ወይቲም ዋእሲራ የሚለው ቁርአን ሲወርድ እነሱ የሚያምኑት የአላህ ባሪያ የሚባለው ምግብን የሚያበሉ ያን ምግብ ከመውደዳቸው ጋር ልብሳቸውን ቆርጠው ምስኪኖችን የሚመግቡ ናቸው የሚለው ነው የሚያውቁት። ያ በዚህ ምክንያት ትንሽ የሰራ ዋጋው እንደማይከፈለው ነበር የሚያምኑት። ካነል ሙስሊሙን የረውነ አነሁም ላዩእጀሩነ አላ ሸይን ቀሊል ትንሽ የሆነ ስራ ቢሰሩ አጅር እንደማይሰጣቸው ነበር የሚያምኑት። ኢዛ አጡ